ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ይህን መልእክት ለምትከታተሉ ሁሉ እንደተለመደው ወፍራሙ ሰላምታ ያድርሳችሁ። መላው የሰው ልጆች ሰላም ይሁኑ። ይህን ካልኩ በኋላ በቅድሙ ቪዲዮ ላይ የዶክተር አብይ ንግግርና የትዕይንተ ህዝብ አይነት ነገር ተናጋሪዎችን፣ የተመልካች ብዛት በተመለከተ እኔ ብዙ አልነካሁትም። ነገር ግን አንዱ በጣም የምወደው ወዳጄ በውስጥ መጣና ለምን አታይም፣ የዶክተር አብይን ንግግር የተመለከተው ሰው በጣም ትንሽ ነው፣ የተቃውሞ ትዕይንት ያደረጉትን ግን በጣም ብዙ ሰው አይቷቸዋል። ይህ እኮ አንድ ነገር ሊነግር ይገባ ነበር እምቢ ያልክ ብሎ ረጂ ማተታ እና ይቅርታ፣ ጓደኛ እንዳትቀይመኝ ዝባዝን ጻፈ። ከዛ ሳቄ መጣ እና እዛ ውስጥ ያነሷቸው ሌሎችም ያነሷቸው ጉዳይ ነበሩ። አንደኛ የኢትዮጵያ ቴሌቪዥን የተለያዩ ቴሌቪዥን ተመልካቾች ራሱ አላያቸውም ዶክተር አብይን አሉ። እሚገርመኝ የኢትዮጵያ ቴሌቪዥን ሰራተኞች በሽፍት ነው የሚገቡት በተለያዩ ፈረቃዎች ነው የሚገቡት። ስለዚህ ፈረቃው ላይ የሌሉት ሰዎች የሉም፣ እንደ ማንኛውም ሰው ነው ድምጻቸው ያለው። በፈረቃቸው ያሉ ሰዎች ደግሞ በኢትዮጵያ ቴሌቪዥን ውስጥ በየቢሯቸው በየአጠገባቸው ቴሌቪዥን አለ። የኢትዮጵያ ቴሌቪዥንን ገብታችሁ የምታውቁ ካላችሁ ቴሌቪዥን አለ። ስለዚህ በቴሌቪዥን ስለሚመለከቱ ሶሻል ሚዲያ ላይ መጥቶ የሚያዩት አይቆጠርም። ስራ ላይ ያሉት በዋናነት ስራ ላይ ናቸው። ዜና የሚጽፍ አለ፣ ዜና ለማበብ ሬሄርሳል ሚለማመድ አለ፣ ሾፌር አለ፣ የኦፊስ ሰራተኛ አለ። የተለያየ ነገር እያስተናገዱ ነው ስራ ላይ ያሉት። ለምን አላዩም የሚለው ነገር ስራ ላይ ቁጭ ብሎ የኢትዮጵያ ቴሌቪዥን ሰራተኞች ቴሌቪዥን ሲያዩ ነው የሚውለው ሚልም መልእክት ያስተላልፋል። ስለዚህ እነዚህ በሙሉ መከራከሪያዎች ውሃ የማይቋጥሩ ከመሆናቸው በተጨማሪ ጉድ የተባለለት ትዕይንት እንደ አስር ሚሊዮን ሕዝብ ያየዋል ብዬ ነበረ የገመትኩት። የዶክተር አብይ ንግግር ሶሻል ሚዲያ ላይ ያለ ሰው ነው ወይም የሚያዳምጠው? ሲጀመር ንግግሩን ያደረጉት ለኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ደግሞ የሚመለከተው በቴሌቪዥን ነው። በቴሌቪዥን የሚታየው ቴክኖሎጂ ካለ ነገሩኝ። ሶሻል ሚዲያ ላይ መጥቶ ይሄን ያህል ቴሌቪዥን ተከፈተ አይልም። ቤተሰብ ዘመድ አዝመር ተቀምጦ ያል በትንሹ በየገበሬው ቤት በአብዛኛው ገበሬ ቤት ቴሌቪዥን አለ። በአብዛኛው የድሃ ቤተሰብ ቴሌቪዥን አለ። ስለዚህ የእሳቸውን ንግግር እየተደጋገመም ስለሚቀርብ በቴሌቪዥን ነው አብዛኛው ሰው ሚያየው እንጂ በሶሻል ሚዲያ አይደለም። የቴሌቪዥን አማራጭ እያለለት ከፍቶ የሚያይበት ለም በሶሻል ሚዲያ ያል የእነዚህን የተቃዋሞቹ ንግግር ግን የሚያገኘው እዛችሁ ላይ ሄዶ ነው። ከዛ ቅድም ያልኩትን እንዳለ ውሰዱልኝ። ምን ተአምር ይዘው መጥተው የሆነው የሚለው ብልጽግናው የመልስ ምት ለመስጠት ብልጽግናን የሚቃወመው ከነዛ ውስጥ አንዱን የሚፈልገው ህዋቱ ህዋቱን ስለሚፈልግ ምን ይሉ ይሆን ብሎ ምን ይወድቅ ይሆን ብሎ በተስፋ ደግሞ የሚጠብቃቸው ሰው አለ። ስለዚህ ንግግሩ በቴሌቪዥን ላይ ቢወዳደር በዋልታ በፋና በኢቢሲ፣ በተለያዩ የቴሌቪዥን ቻናሎች ሲገባ የዶክተር አብይ ንግግር በሰፊው ይታያል። ሁለተኛ ዶክተር አብይ በተለያየ ጉዳይ ስለሚናገሩ በጣም ይህን ያህል ሴንሲቲቭ ሆኖ እነሱ አዲስ ትዕይንተ እንትን ይዘው መጡ። የዶክተር አብይ ርዕስ ይታወቃል። የሚያቀርባቸው ነገሮች ቀጣይ ክፍሎች ናቸው። ስለዚህ ጓጉቶ ይጠብቃቸዋልም ተብሎ አይታሰብም። እንዴት እንደዚህ ማሰብ ያቅታቸዋል? የዶክተር አብይን ንግግር ሁልጊዜ በተለያዩ ርዕሰ ጉዳዮች ላይ ስለሚናገሩ ሰባት ዓመት ሙሉ ስለተናገሩ አሁን እናንተ አስር አስር ደቂቃ እናገራለን ስትሉ ተአምር ይዛችሁ የምትመጡ የመሰለው ሰው ይጠብቃል? ምን ይሉ ይሆን ብሎ የቀድሞ ቪዲዮ ሳታዩ ወደዚህኛው ያገባችሁ ሰዎች ካላችሁ በፍጹም ግራ ነው የሚገባችሁ። ከዚህ በፊት የለቀኩትን ቪዲዮ ተመልከቱት፣ የእሱ ቀጣይ ክፍል ነው ይሄ። ስለዚህ አንደኛ የቴሌቪዥን የተለያዩ ቦታዎች ተመልካቾች ያላዩበት ትልቁ ምክንያት የቴሌቪዥን ሰራተኞች ስራ ላይ ናቸው። ከስራቸው ውጭ ያሉት ደግሞ የተለያየ ቦታ ላይ ናቸው። ቴሌቪዥን የሚመለከቱ ከሆነ ቴሌቪዥን ነው፣ ሶሻል ሚዲያ ላይ መጥቶ አይቆጠርም። የዶክተር አብይ ንግግር ተወደደም ተጠላም በኢቢሲ በፋና በዋልታ በሚገባ ይታያል። ከዛ ውጭ የተለያዩ ካድሬዎች እንግዲህ ወደ አራት ሚሊዮን የሚሆን የብልጽግና አባል አለ በተለያየ ነገር ላይ ስለሚወያይ የዶክተር አብይን ንግግር ይዞ ያን በዛ ንግግር ላይ ተመስርቶ መናገር ስላለበት የብልጽግና የየወረዳው፣ የክፍለ ከተማ፣ የዞን፣ የክልል አመራሮች በሙሉ ያን ንግግር ይመለከቱታል። ስለዚህ ቁጥራቸው እጅግ በጣም ሰፊ መሆኑ ይታወቃል። የዶክተር አብይን ያዩት እዚህ አንድ ሚሊዮን አትሞላም። የዶክተር አብይን ያዩት ግን አነሰ ካልን በጣም አነሰ ካልን አስር ሚሊዮን ሰው ያየዋል። በቴሌቪዥን ስለሆነ የሚቀርበው ቁጭ ብሎ ከ18 ዓመት በላይ ያላቸው ከዛ በታችም ያሉ ያዩታል፣ ግን ከዛ በላይ ያሉት ይመለከቱታል። ስለዚህ እንዴት አድርጋችሁ ነው ንጽጽር እራሱ የምትሰሩት? እንደው የራሳቸው እኮ የቴሌቪዥን ሰራተኞች ጭምር አላዩም ብሎ ማቅረብ ለኢትዮጵያ ህዝብ ምን ማለት ነው? የቴሌቪዥን ሰራተኞች ምን ሊያደርጉ ነው የሚገቡት? ፕሮግራም የላቸውም ወይ? መርሃ ግብር የላቸውም ወይ? ዜናም ያዘጋጀው ዜና ያዘጋጃል፣ የሚያነበው ይለማመዳል ቴክኒሽያኑ የተለያየ ነገር ያደርጋል። ቪዲዮ የሚቀርጸው ቪዲዮ ያደርጋል። ኤዲት የሚያደርገው ኤዲት ያደርጋል። ሳንሱር የሚያደርገው ሴንሰር ያደርጋል። እነዚህ ናቸው ከኢትዮጵያ ቴሌቪዥን ሰራተኞች ማለት፣ ስራ ላይ ካሉ አያዩትም፣ ስራ ላይ ናቸው። ማየት ከፈለጉ ደግሞ እያዳመጡ መስራት፣ ጆሯቸው ላይ እያዳመጡ መስራት የሚችሉበት ሁኔታ ሲኖር ፊት ለፊታቸው ግብዳ ግብዳ ቴሌቪዥን አለ። ስለዚህ ቴሌቪዥን ስላለባቸው ቴሌቪዥን ጋር ሆነው ያሉ ችግር የለውም። ውጭ ያሉት እንደ ማንኛውም ሰው ናቸው። ደግሞ አለው የቴሌቪዥን አጠቃላይ እይታ አይቆጠርም። ሶሻል ሚዲያ ላይ መጥቶ አብዛኛው ደግሞ ሶሻል ሚዲያ ላይ ብዙም ፍላጎት የለውም። ምክንያቱም ሲገባ ሚያየው ስድብ ነው፣ እናት እንዲትሁን ዶማ እንጭጭ ምናምን ነው ሚያየው። በዚህ ምክንያት ትቶታል። ዶክተር አብይ በሚገባ ከናንተ እዛ ጋር ከቀረባችሁት በሁሉ ነገር ይበልጧቸዋል። በምታቀርቡበት ነገር ሁሉ አንደኛ፣ ለሀገር ባላቸው ራዕይ ከእናንተ ጋር አይገናኝም። ሁለት፣ ቁጭ ብለው አይደለም መጥተው እዚህ ስልጣን ላይ የተቀመጡት እያንዳንዱን መከራ አልፈው ፊት ለፊት ተጋፍጠው ትግል አስተባብረው ነው። ሶስተኛ ዛሬ አለም ተነሳባቸው እንጂ፣ ከፈለጋችሁ ከችሎታ አንጻር የተለያየ የምታወሯቸው ነገሮች አሉ። አንድ፣ ሁለት፣ ሶስት፣ አራት ብዬ እንትላለሁ። ዶክተር አብይ ለእኔ የተለየ ነገር ስላደረጉልኝ አይደለም። ህሊና ያውቃል፣ ህሊና ያውቃል፣ እግዚአብሔር ያውቃል፣ ሰዎች አጠገባቸው ያውቃሉ። ግን ዶክተር አብይን ለመተቸት ስትነሱ ቢያንስ ቢያንስ ትልቁን የህዳሴ ግድብ ከሞተበት ቦታ አንስተዋል። በቃ አያልቅም ነበር በምንም ተአምር፣ በወያኔዎች አያያዝ በሜቴክ አያያዝ አያልቅም ነበር። ጭራሽ ከግብጽ ጋር ተመዳምደው ሀገሪቷን ይሸጧት ነበር። ትልቅ የህዳሴ ግድብ ሰርተዋል። በደንብ ይውጣላችሁ። ይቅርታ፣ አይፎኑ በጣም ስክሪን ሻት ላይ ያስቀምጥላችኋለሁ። ግሎ ስለነበር ነው ያቋረጥኩት። አይፎኑ በጣም ግሎብኝ ነበር። በቴምፕሬቸር ምክንያት አይቀጥልም ታውቃላችሁ። ስለዚህ ዶክተር አብይ በስነ ስርአት ቀዝቀዝ ያለ ቦታ ላይ ሆኜ ነው የማስተላለፍላችሁ። በስነ ስርአት የህዳሴውን ግድብ አስጀምረዋል ወደ ፍጻሜ አድርሰዋል። ይሄንንም ምንም ብትከራከሩ ልታሸንፉኝ አትችሉም። አልደረሰም አትችሉኝም። የጨበራ ጩርጩራ፣ የጎርጎራ፣ የኮይሻ ግዙፍ ፕሮጀክቶች የኢንዱስትሪ የማኑፋክቸሪንግ ባለፈው አቅርቤያቸዋለሁ የሰሯቸው በርካታ ስራዎች አሉ። እነዚህ ተቃዋሚዎች ግን ሁል ጊዜ ጦርነት እየጠመቁ ጦርነት እየጠነሰሱ ነው የሚሄዱት። በኢትዮጵያ ህዝብ ፊት ቆመው ለመናገር የሚያስችል ቁመና የላቸውም። አንደኛ የተሰበሰበው ወያኔ ነው። ወያኔ ከደደቢት ጀምሮ እስካሁን ድረስ የጦርነት አባዜ ያለቀቀው ድርጅት፣ አሁንም ዶክተር ደብረጽዮንን ጋብዘው ነበር። እነዚህ ሰላም ይምጣ የሚሉ ሰዎች ጦርነት ይቁም የሚሉ ሰዎች ያለ ጦርነት መኖር የማይችለውን የራሱ ሰዎች ሲጣሉ በቅርብ ጊዜ ሁሉም የተናገሩትን ወላነ ቴዎድሮስ ወላነ ያሉ ሁሉም የተናገሩትን በጦርነት የተጠመቀ ሰውዬ እንደገና ደግሞ ትልቁ አዛውንት ማን ነው? ስብሃት ነጋ። እንደው ስብሃት ነጋን አቁማችሁ ጦርነት ይቁም ስትሉ አታፍሩም? አታፍሩም? አሉላ የሚባል ሰው መጥቶ ጦርነት ለትግራይ ባህላዊ ጨዋታችን ነው ብሎ ጦርነት የሚያበረታታ ሰውዬ ጦርነት ይቁም ሲል አታፍሩም ወይ? እንደ አታፍሩም፣ ትንሽ ትንሽ እፍረት የሚባል ነገር የላችሁም? እሺ እንምጣ። እዛ ውስጥ ካሉ ሰዎች ማነው? ነው ልደቱ ልደቱ እኮ ከመስከረም ሰላሳ በኋላ መንግስት የለም ብሎ ሀገር ሊያተራምስ አናርኪ እንዲሰፍን የተዘጋጀ ነው። ሁለተኛ ጦርነት ያቁም ብቻ አይደለም አገዛዝ ያብቃላችሁ አበቃ። ከዛ በኋላ እናንተ ተሰብስባችሁ እንደው በምን ብልጽግናዎች ይናበባሉ? ምንም ይሁን ይናበባሉ። የጋራ የሆነ ዓላማ አላቸው። የጋራ የሆነ ራዕይ አላቸው። የጋራ የሆነ ግብ አላቸው። ከሁሉም የኢትዮጵያ ብሔረሰቦች ወይ ተወካይ አላቸው። እናንተ እኮ ከሶስት ብሔረሰብ ነው የመጣችሁት። ሰባ ሰባቱን ብሔረሰብ የጣላችሁት። እንደው እንዶ እና እዛ ውስጥ አንድ እንኳን አንድ እንኳን ሰላማዊ ጭንቅላት ያለው ሰው ይጥፋ። እነ ዶክተር ምረት በደበበ፣ እነ ፕሮፌሰር ዳንኤል ቅጣው፣ እንደው እነ ዶክተር ወዳጀነ፣ እንደው ጥሩ አመለካከት ያላቸው ሰው ጠቅላላ በጥባጭ ተሰብስቦ ሰላም ይምጣ ሲል እንዴት አድርጌ ነው የምሰማ? ብልጽግና እንደገፍክ በሉ በሉ። እኔ ሕሊናዬን ነው የምደግፈው። እኔ እውነትን ነው የምደግፈው። እኔ ለኢትዮጵያ ሕዝብ የምደግፈው። ብልጽግና መጥፎ ከሆነ እደግመዋለሁ። የቀድሞ ቪዲዮ ላይ ያለውን መጥፎ ኔክሽን በጣም ነው ያስቸገረኝ። እናንተ በጣም መጥፎና እጅግ በጣም መጥፎ ናችሁ። ስለዚህ ጀዋር ነው መጥቶ ስለ ጦርነት። ጀዋር እኮ የረገጠው ቦታ ግጭት ይነሳል፣ ሰው ይሞታል። ከረገጠ ሻሸመኔን ከረገጠ ሰው ተዘግዝጎ ይሰቀላል። በታሪክ አይተማናቀው ነው የክርስቶስን ግልባጭ እኮ ያመጣ ሰው ነው። ጀዋር በየትኛው ነገር ነው አማርኛ አትማሩም እያለ የቢሾፍቱን የአዳማን የተለያዩ ከተሞች ውስጥ ያሉ ልጆች ህፃናት ባፍ መፍጫ ቋንቋቸው አሜሪካ ብዙ አመት የኖረ ሰው አይማሩ የሚል ሰውዬ ትምህርት ቤት የከፈተ ካለ በአማርኛ ቋንቋ ነገሩኝ ያለ ሰውዬ ዛሬ መጥቶ ስለ ሰላም የሚያወራልኝ ከዛ ጋር ተሰብስቦ በምንድን በምን እንትን ነው? ኦነግ ሀምሳ አመት ሙሉ ጫካ ውስጥ ገብቶ እንደነሰው እና ምን እያልክ ነው እያልኩ ያለሁትማ ይሄ ስብስብ ይኸውልህ አንተ አለቆች እና ምን እያልክ ነው ያልከኝ ሰውዬ፣ ይሄ ስብስብ ለኢትዮጵያ የሚመጥን አይደለም። አንደኛ በእይታም ከሆነ የዶክተር አብይ እይታ ይበልጣል። አትሸውዱንም። በኢትዮጵያ ቴሌቪዥን ሰራተኞች እንኳን አላዩትም አላችሁ። በሚገባ ይተውታል። ያዘጋጁትም እነሱ ናቸው። በሚገባ ይተውታል። እ በምልከታ ካላችሁ ደግሞ ሶሻል ሚዲያ ላይ አይደለም። የኢትዮጵያ ህዝብ ያለው የኢትዮጵያ ህዝብ ያለው ቴሌቪዥን ላይ ነው። ቴሌቪዥን ይመለከታል። ኢቢሲ አለ፣ ፋና አለ፣ ዋልታ አለ፣ በተለያየ ቦታ ይመለከታቸዋል ንግግራቸው በሚገባ እናንተ እነሱ ከሚናገሩት ንግግር በሚገባ በሁሉ ነገር ይሻላል። ለኢትዮጵያ ያላቸው ራዕይ እንዴ! ኦሮሞ ብለው ነው የተደራጁት? ትግራይ ብለው ነው የተደራጁት? ቢያንስ ብልጽግና ብለው እኮ የኢትዮጵያ ጠቅላይ ሚኒስትር ናቸው። ኢትዮጵያ የሚለውን ስም ይጠራሉ እኮ ደፍረው። እናንተ እኮ አጣሩ። አሁን ማና ሰባሰባችሁ መጀመሪያ እስቲ እንነጋገር። እንዴ ስብሰባውን የጠሩት ልደቱ። ልደቱ ማለት ዳግማዊ ወያኔ ነው። ሳልሳዊ ወያኔ አለ ራባይ በሉት። ከጅምሩ ጀምሮ ወያኔ ነው ልደቱ ቴዎድሮስ ጸጋዬ ላይ ወያኔ ነው። ስለዚህ ወያኔ ሰበሰበ። ዶክተር ደብረጽዮን ሲጠራ አይነን ከምጠሩ ስለሚንቃቸው እነንትናን አነጋግሮ ላቸው ስብሀት ነጋን ወከለላቸው። መንፈሳችን እያለ ትልቁ መንፈስ ያረጀ መንፈሳችን እያለ እርጅናችንን የሚገልጽልን መንፈስ እያለ አሉ። ከዛ ምን አሉ? ራሳቸው የቀሩትን ሰዎች ለማሟላት እንደው ተረጋግቼ እንዳልናገር ያደረገኝ የሄድኩ ስለሆነ እና የቀሩትን ሰዎች ለማሟላት ተጠቅመናል አሉ። ማንን ተጠቀሙ? ስብሀት ነጋን እንዴ! አያስቅም? ስብሀት ነጋ መቶ ለኢትዮጵያ ህዝብ ጦርነት ይቁም ሰላም ይምጣ ይለው ጅብ የማያውቁበት አገር ሄዶ ቁርበት አንጥፉልኝ ይላል። ኢትዮጵያ ውስጥ ኢትዮጵያ ህዝብ ፊት ስብሀት ነጋ መቶ ጦርነት ይቁም። ከጫካ ውስጥ እኮ ነው ከጉድጓድ ውስጥ እኮ ነው ተጎትቶ የወጣው እንዴ! ጦርነት ነክሶ ገና በወጣትነቱ ትምህርቱን ትቶ ጫካ ገብቶ እድሜ ልኩን ተዋክቶ ሃያ ሰባት ዓመት የኢትዮጵያን ህዝብ ገሎ እንደው የምንረሳ መስሏችሁ መጨረሻ ከገደል ውስጥ ተጎትቶ የወጣ ሰውዬ ስለ ሰላም ሊናገር ይምጣ ማለት ነው። ሲጋራ እያጨስክ ኖ ስሞኪንግ ይሄን በደንብ ነው የማስቀምጠው። ሲጋራ እያጨስክ እዛ ጋር ቆመህ ኖ ስሞኪንግ የሚል ነገር ለጠፍ መለጠፍ ማለት ነው እኮ እንደ ስብሃት ነው ስለ ሰላም የሚነግረኝ። ጠቅላላ እዛ የተሰበሰበው ጽንፈኛ ነው። እና ጽንፈኛው ነው ስለ ጦርነት ይቁም የሚለኝ። እሺ ጦርነት ይቁም ብሎ መንግስት በጣም ጥሩ። እንደውም ቀላል ነው እኔ እንደውም መንግስት አይደለም እንጂ መንግስት ቢሆን አልሆንም እንጂ መቼም ቀበሌ መምራት ከባድ ነው፣ ወረዳን መምራት ከባድ ነው እንጂ እንደው መንግስት ቢሆን እሺ ጦርነት እናቆማለን፣ መሳሪያችሁን በሙሉ አስረክቡ፣ ወደ ካምፓስ ገቡ፣ ባለው ህገ መንግስት መሰረት ያለው መከላከያ ሰራዊቷ አለ፣ ፌዴራል መንግስት አለ። ጦርነት ይቁምና ጦርነት ይቁም ካላችሁ መሳሪያችሁን አስረክቡንና ከዛ በኋላ መልካም ጥያቄያችሁን ተቀብለነዋል። በሉ በሰላማዊ መንገድ እንደራደር ቢላችሁ ተገባ ሆሴ አልቤርቶ ፔፔ ሙጄካ ኮርዴኖ ግንቦት ያቀን 1935 ተወለዱ። የኡራጋይ ፖለቲከኛ አብዮተኛና ገበሬ ከ2010 እስከ 2015 የኡራጋይ አርባኛ ፕሬዝዳንት ሆኖ አገልግለዋል። የግራ ክንፍ ፓርቲዎች ሰፊ ግንባር ጥምረት አባል የነበረው ሙጄካ ከ2005 እስከ 2008 የእንስሳት የግብርናና አሳ ሀብት ሚኒስቴር እና ከዚያም በኋላ ሴናተር ነበሩ። የብሮንድ ግንባር እጩ እንደመሆናቸው እንደ ኤሮፓውያን አቆጣጠር በ2009 የፕሬዚዳንታዊ ምርጫ አሸንፈው በመጋቢት አንድ ቀን 2010 በፕሬዚዳንት ስራ ጀምረዋል። የሙጂካ አስተዳደር ውርጃን ከወንጀል መከላከልን የማሪዋና ፍጆታ ህጋዊ ማድረግና የተመሳሳይ ጾታ ጋብቻን ህጋዊ ማድረግ ጨምሮ የተለያዩ ተራማጅ ፖሊሲዎች ተግባራዊ አድርጓል። ተጨማሪ እርምጃዎች የሀገሪቱ የሠራተኛ ማህበራት ያጠናከሩናል። ዝቅተኛ የደሞዝ ክፍያን በከፍተኛ ሁኔታ አጠናክረዋል። ሙጄካ በስልጣን ላይ በነበሩበት ወቅት በአስቸጋሪ አኗኗር ዘይቤያቸውና 90 በመቶ የአሜሪካ ዶላር 120 ዶላር ወርሃዊ የደሞዝ ዝቅተኛ ገቢ ያላቸው ግለሰቦችና አነስተኛ ስራ ፈጣሪዎችን ለሚደግፉ የበጎ አድራጎት ድርጅቶች በመለገሳቸው ምክንያት የዓለማችን ድሃ ፕሬዚዳንት ነበሩ ተብሏል። ለሰው ልጅ ደስታ የማይሰጠው ቁሳዊ ንብረቶችን በማከማቸት ላይ ካፒታሊዝም የሚያደርገው ትኩረት በግልጽ ተችም ነበሩ። ሆሴ አልቤርቶ ሙጄካ ኮርዶና በሜ 20 ቀን 1935 በሞንቴቪዲዮ በፓሶ ዴ ላ ሬና ሰፈር ከሜዲትሪዮ ሙጄካ ቴራ እና ከሉሲ ኮርዶና ጀሬሎ ተወልዷል። ዲሜትሪዮ በ1842 ኦራጋይ የገባው የስፔን ባስክ ቤተሰብ ዘር ነው። በአያቱ በኩል ሙጄካ የበርካታ የታዋቂ ኦራጋይ ፖለቲከኞች የሩቅ ዘመድ ነው። ጋብርኤል ቴራን ጨምሮ በ1931 እና በ1938 መካከል የአገሪቱ 26ኛ ፕሬዝዳንት ሆነው አገልግሏል። ወላጆቹ ብዙ ንብረቶችን ሲጠቀሙበትም ነበር። በአቤታዊ መሪ አፕሪዮሲዮ ሳርቪያ የሚመራው ህዝባዊ አመፅ ለመዋጋት ለወታደሮች የማሰልጠኛ ቦታዎች። በሙያው ገበሬ የነበረው ዲሜትሪዮ በ1940 ከመሞቱ ከጥቂት ቀደም ብሎ ሆሴ የአምስት ዓመት ልጅ እያለ ኪሳራ ደረሰ። ሉሲ በካርሜሎ የተወለደች የቀድሞ የጄንዋ ግዛት ፋቬሌ ዲማልቮር ማዘጋጃ ቤት ነው። እሷ ከተወለደች በኋላ ወላጆቿ የሆነ እርሻቸውን ለማለምለም በኮሎኒያ ስቴሬላ በቀን ግዛት መምሪያ ውስጥ በምትገኝ ትንሽ ከተማ ሁለት ሄክታር ወይም አራት ነጥብ ገዝተው ነበር። አባቷ የብሔራዊ ፓርቲ ንቁ አባልና የሄሊዝም ተከታይ ነበርና በተለያዩ አጋጣሚዎች የኮሎኒያ አልደርማን ሆኖ ተመርጦ ከሉዊስ ኤልቤርቶ ዴ ሄራራ ጋር በቅርብ ይተዋወቃሉ። የመጀመሪያና ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ሙጄካ ለቅድመ ምረቃ ትምህርቱ ወደ አልፌርዶ ቫስኬዝ አስቬዶ ኢንስቲቱት ተመዘገበ ግን አላጠናቀቀው። ከ13 እስከ 17 የተለያዩ ምድቦች ውስጥ ለበርካታ ክለቦች ሳይክል ሰራተኛም ነበር። የሙጄካ እናት አጎት አንጌሌ ኮርዶኖ የብሔራዊ ፓርቲ አባል የነበረ ሲሆን በሙጄካ የፖለቲካ ምስረታ ላይ ትልቅ ተጽዕኖ ነበር። እንደ ኤሮፓያን አቆጣጠር በ1956 ሙጄካ ፖለቲከኛውን ኤኔሪኬ ኤሮ በእናቱ በኩል አገኘው፣ እሱም በተመሳሳይ ዘርፍ ውስጥ ታጋይ ነበረ። ከዚያ ጊዜ ጀምሮ ሙጄካ ብሔራዊ ፓርቲን በንቃት መደገፍ ጀመረ፣ በመጨረሻም ዋና ጸሐፊ ሆነ። እንደ ኤሮፓያን አቆጣጠር በ1958 በተደረገ አጠቃላይ ምርጫ ኤሮ የሰራተኛ ሚኒስትር ሆኖ የተሾመው ከ1959 1960 ሙጄካ ጋር በመሆን በሴኔቱ ውስጥ አብዛኛውን መቀመጫ አሸንፏል። እንደ ኤሮፓያን አቆጣጠር በ1962 ኤሮ እና ሙጄካ ከሶሻሊስት ፓርቲ ጋር በመተባበር ዩኔም ፖፕላር የተባለውን የግራ ክንፍ ፓርቲ ለመፍጠር ከብሔራዊ ፓርቲ ወጡ። እንደ ኤሮፓያን አቆጣጠር በ1962 ምርጫ ኤሚሊዮ ፍሩኒዝ ለፕሬዚዳንትነት እጩ አድርገው ቢያቀርቡም ከጠቅላላው ድምር 23 ብቻ በማግኘት ተሸንፈዋል። በ1994 አጠቃላይ ምርጫ ሙጄካ ምክትል ሆኖ በ1999 ምርጫ ሴናተር ሆኖ ተመርጧል። በከፊል ከሙጄካ ማራኪነት የተነሳ ኤምፒፒ በታዋቂነትና በድምፅ ማደጉን ቀጠለና በ2004 በሰፋፊ ግንባር ውስጥ ትልቁን አንጃ ሆነው። በዚህ ዓመት በተደረገ ምርጫዎች ሙጄካ ለሴኔት በድጋሚ ተመርጣለችና በኤምፒፒ ከ300ሺ በላይ ድምፆች በማግኘቱ በጥምረቱ ውስጥ ከፍተኛ የፖለቲካ ኃይልና ፕሬዚዳንት እጩ ታባሪ ቫስኬዝ ድል በስተጀርባ ትልቅ ኃይል አድርጎታል። በማርች 1 2005 ቫስኬዝ ሙጄካን የእንስሳት የግብርናና የዓሳ ሀብት ሚኒስትር አድርጎ ሾሟል። ሚኒስትር ሲሆኑ ሙጄካ የሴናተርነቱን ቦታ ለቋል። እንደ አውሮፓውያን አቆጣጠር በ2008 የካቢኔ ለውጥ እስኪመጣ ድረስ ይህንን ቦታ ይዘው ነበር። እሱ በመልቀቅና በኤርኔስቶ አጋዚ ተተክቷል። ከዚያም ሙጄካ በሴኔት ውስጥ ወደ መቀመጫው ተመለሰ። ምንም እንኳን ፕሬዚዳንት ቫስኬዝ በ2010 እሳቸው ለመተካት የወቅቱ የተዋሃደ ሰፊ ግንባር ፕሬዚዳንት የውጭ ሆነው የፋይናንስ ሚኒስትራቸውን ዳኒሎ ስቶሪን ቢደግፉ የሙጄካ ሰፊ ጥሪና የፓርቲው ውስጥ እያደገ ያለው ድጋፍ ለፕሬዚዳንት ፈጠና ፈጠሩ። በታሳስ 14 ቀን 2008 የልዩ ፓርቲ ስብሰባ ሙጄካ የሰፋፊ ግንባር ለ2009 የመጀመሪያ ደረጃ ምርጫ ይፋ የውጩ አድርጎ አውጇል። ነገር ግን አስቶሪን ጨምሮ አራት ተጨማሪ እጩዎች እንዲሳተፉ ተውፈቅዶላቸዋል። ሰኔ 28 ቀን 2009 ሙጄካ ለ2009 ፕሬዚዳንታዊ ምርጫ የብሮንድ ግንባር ፕሬዚዳንት እጩ ለመሆን በቀዳሚ ምርጫ አሸንፏል። ከዚያም በኋላ አስቶሪ የእሱ ተወዳዳሪ ለመሆን ተስማምቷል። የተከበረ መንግስት አንደኛ ደረጃ ሀገር የሚለው መፈክር በመጠቀም የቫስኬዝ ከፍተኛ ተወዳጅነት ያለውን አስተዳደር ፖሊሲዎችን ለማስቀጠልና ለማጥለቅ ፅንሰ ሐሳብ ላይ ያተኮረ ነበር። በቀድሞ የዋና ተቃዋሚዎቹ ወግ አጥባቂ ሉዊስ አልቤርቶ ላኬላ የቀድሞ መንግስት ውስጥ አስተዳዳዊ ሙስና ጉዳዮች በተዘዋዋሪ በማጣቀስ ነበር። በዘመቻ ወቅት ሙጄካ እንደ ቬንዙዌላዊ ሁጎ ቻቬዝ ወይም የቦሊቪያዊ ኢቮ ሞራሌስ ካሉ ፕሬዚዳንት የአስተዳደር ዘይቤ ራሱን አግሏል። የብራዚላዊ ሉዊስ ኢናሲዮ ሉላ ዳል ሲልቫ ወይም የቺሊ ሶሻሊስት ሚሼል ባልቼት አስተዳደሩን የሚኮረጅባቸው ክልላዊ ምሳሌዎች እንደሆኑም በመግለጽ በመደበኛ ባልሆኑ የአለባበስ ዘይቤ የሚታወቀው ሙጂካ በፕሬዚዳንታዊ ዘመቻ በተለይ የክልል ርዕሰ መስተዳደሮች በሚጎበኙበት ወቅት ሱቱን ለብሷል። የአውሮፓውያን አቆጣጠር በጥቅምት 2009 ሙጄካ ከ18 በመቶ በላይ ድምፅ በማግኘቱ ለቀድሞ ፕሬዚዳንት ለካሌ 30 በመቶ ድምፅ በማግኘቱ በህገ መንግስቱ የሚጠየቀው አብላጫ ቁጥር በታች ወድቆ፣ በተመሳሳይ ጊዜ የብሮድ ግንባር የፓርላማ አብላጫ ድምፅ ለቀጣይ ህግ አውጪ ከ2010 እስከ 2015 አድሷል። አሸናፊ ለመለየት በኖቬምበር 29 የሩጫ ውድድር ተካሂዷል። ህዳር 30 ሙጄካ አሸናፊ ሆኖ ወጣ ከ52 ፐርሰንት በላይ በሆነ ድምፅ በላኬል 43 ፐርሰንት ላይ ሙጄካ በደጋፊዎች ፊት በፕሬዚዳንትነት ተመርጦ ባደረገው የመጀመሪያ ንግግራቸው የፖለቲካ ተቃዋሚዎች አምነው አንድነት ጠይቋል። አሸናፊውም ተሸናፊ የለም ብሏል። አክለውም ስልጣን ከላይ የሚመጣውን ብዙሃኑን ልብ ውስጥ ሲወጣ ይህ እውነታ ለማወቅ እድሜ ወስዶብኛል ብሎ ማሰብ ስህተት ነው ብሏል። በጁን 2012 የሙጄካ መንግስት በወራጋይ በመንግስት ቁጥጥር ስር የሚገኝ የማሪዋና አሽያጭ ህጋዊ ለማድረግ አወዛገቢ እርምጃ ወስዶ ከመድኃኒት ጋር የተያያዘ ወንጀሎችና የጤና ጉዳቶች ለመዋጋትና የዓለም መሪዎችም ተመሳሳይ ነገር እንዲያደርጉ እንደሚጠይቁ አስታውቋል። ሙጂካ በዓመት 40 ሚሊዮን ዶላር የሚገመቱ የኡራጓይ ዶላር የማሪዋና ንግድ በመቆጣጠር ግዛቱ ከደንዛዥ እፅ አዘዋዋሪዎች እንደሚወሰድና የመድኃኒት ጋሪዎች እንደሚያዳክም ተናግሯል። ግዛቱ እንዲሁ በሀገሪቱ ውስጥ ያሉትን ሁሉንም የማርያና ተጠቃሚዎች መከታተልና በጣም ከባድ ለሆኑት ለአልኮል ሱሰኞች የሚሰጠውን ሕክምና መስጠትም ይቻላል። ሙጄካ የተመሳሳይ ጾታ ጋብቻ ብቻ ህግንም ማውጣት ጽንስ ማቋረጥንም ሕጋዊ አድርጋል። እንደ ኤሮፓውያን አቆጣጠር በሴፕቴምበር 2015 ሙጄካ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ 68ኛ ክፍለ ጊዜ ለሰብአዊነትና ለግሎባላይዜሽን ያተኮረ ረጅም ንግግር አድርጓል። ንግግሩ ዓለም አቀፍ ማህበረሰብ ፕላኔቷን ለወደፊት ትውልዶች ለመጠበቅ የሚደረገውን ጥረት እንዲያጠናቅር ጠይቋል። እናም የፋይናንሽል ስርዓቱ ኃይልና የኢኮኖሚ ውድቀት በተራሶች ላይ ያለውን ተጽዕኖ አጉልቷል። በኢኮኖሚና በገበያ ላይ የታሰረ ህይወት በሰዎች ግንኙነት፣ ፍቅር፣ ጓደኝነት፣ ጀብዱ አብሮነትና ቤተሰብ ላይ የተመሰረተ ህይወት ወደ ቀላልነት እንዲመለስም አሳስቧል። የሙዚቃ ፖሊሲዎች በአጠቃላይ ከቀድሞ አስተዳደር ጋር የሚጣጣሙ ነበሩ። በ2014 2013 መካከል የማህበራዊ ወጪዎች አጠቃላይ ወጪ 60 ወደ 75 አድጓል። በዚህ ጊዜ ውስጥ የስራ አጥነት መጠን በ7 ገደማ ቀርቷል። የብሔራዊ ደህንነት መጠንም ከ18 ወደ 97 ቀንሷል። እና ዝቅተኛ የደመወዝ መጠን ከ480 ወደ 100 ከፍ አድርጓል። በመንግሥታቸውም የሠራተኛ ማብራት እንዲጠናከፍ ድጋፍ አድርጓል። እንዳለም አቀፍ የሠራተኛ ማብራት ኮንፌዴሬሽን ከሆኑ ኡራጋይ መሰረታዊ የሠራተኛ መብቶች በተለይም የመደራጀት ነጻነት የጋራ ድርድርና የሥራ ማቆም መብትን በማክበር በአሜሪካ ውስጥ እጅግ የላቀች ሀገር ሆናለች። የውራጋይ ሕገ መንግሥት ፕሬዚዳንት አፋጣኝ እንደገና እንዲመጡ አይፈቀድም። በመሆኑ በሙጄካ በ2015 ምርጫ እንደገና